ሁሉም ምንድ ነው እኔ ያልኩት ስበይ ለማስጠንቀቅ ነው የፈለኩት፣ መንግስትን ለማሳሰብ ነው። በኢትዮጵያ ውስጥ የብሄር ጭቆና የለም አላልኩኝም። የብሔሮች መብት አይከበርም አላልኩኝም። እኔ ያልኩት ምንድን ነው የብሔር ጉዳይ ከሚገባ በላይ ተራግቧል። ለምሳሌ በራሴ ልምድ ያየሁትን ብዬ የአስምራን የኤርትራውያን ጉዳይ፣ በኋላም የትግራዮችን ትግራዮችን የሌሎቹንም አነሳው እንጂ እናቶቻቸውና ወላጆቻቸውን ለመላየትም አይደለም በመሰረቱ አብዛኛው ወጣት ከወላጆቹ ውጭ የሆነ አቋም ሊያራምድ ይችላል። ብዙዎቹ እንደውም አዲስ አበባ ከመጡ ዩኒቨርሲቲ ከገቡ በኋላ ነው ይህን የብሔረሰቦች መብት እስከ መገንጠል ድረስ የሚለውን ማርክሲያን ቲዎሪ ወስደው ስፓውዝ አድርገውት ህይወታቸውን እስከ መሰዋት ይደርሱላል። ለዚያ ዓላማ የደረሱት እንጂ ወላጆቻቸው የዛን ያለም ብሔርተኞች አይደሉም። እኔ እስከሚገባኝ ድረስ ያ ማለት በወጣቶች በወላጆች እና በሌሎች መካከል ያለውን ክፍተት ያሳያል። የአስተዳደር በደል የድህነት ምክንያት ሰውን ያማረረው እንደሆነ እንጂ በባህል በጎሳዊ በምን እያለ ያን ያህል አልተንገበገበም። ጭቆና ግን የለም ማለት አይደለም። ጭቆና የለም አላልኩም። ግን በዛ ደረጃ እናንተ እንዳሰባችሁ ደረጃ አይደለም ለማለት ይፈልጌ ነው። ይሄ በልዩነት ልናልፈው እንችላለን። እናንተ የለም ይህን ያህል ሄዷል፣ አንተ ደግሞ በዛ በምትለው ለምን ሰማማ እንችላለን። በልዩነት እንለፈው። እሱ ልቅስ ከብሔር እንትን ውጭ ነኝ የሚለው ትራንስፎርምድ የሆነውን ሶሳይቲ ዜ ስመጥቼ የለት ነው ቅይጥ የሚሆን ባዋያ ተደርተ ምንጥራውም ይሄንን አኮሚዴት የሚያደርግ ግን ዲቫይዝ እና ካንድ ሚዲየም ነገር እንስራ፣ ያኛው እንዳለ ሆኖ ይሄኛውን ደሞ አለበዚያ፣ ኮ ትልቁ ሀይል አብሯችሁ ሊጓዝ የሚችል ቴክኖክራቱ፣ ቢሮክራቱ ምናምን ሁላቆ እዚህ ነው ያለው። ይሄንን ይዛችሁ ደግሞ ሀገር ለመገንባት ካልሄዳችሁ እያመቸው በዲቪን በምንም እያለ ይወጣል። አለበዚያም ታዛቢ የሆነ እዚህ ቆያል በዝምታ ያጠቃቸዋል ማለት ነው። በዝምታ የዝምታ ኦፖዚሽን ደግሞ መጥፎ ነው። ያ እንዳይሆን እሱን ሊያስተካክል የሚችል ሚዲየም ነገር ይደረስ። እንዴት ነው አኮሞዴት የምናደርገው? በግድ ደግሞ አንድ ሰው የዚህ ብሄር ነህ ተብሎ እርግጥ ነው አንድ ሰው መቼም ከአንድ ወይ ከሌላ ብሄር መወለዱ እውነት ነው፣ ግን አሁን ብሄር የሚባለው ነገር በምናውቀው ሴንሱ ግን እኔ ለምሳሌ አማርኛ እንጂ አቅራጥፍ የምናገረው ኦሮሞኛ ችል ጎረቦ ነኝ፣ ግን የኦሮሞ ብሔር ነህ ተብዬ ብሄድ እቸገራለሁ። እነሱ መካከል መኖር ቱ ቢሆንስ አንድ ነገር አኮሞዴት የሚያደርግ መኖር አለበት ለእንደዚህ አይነት ህብረተሰብ እስከዛሬም የተሰሩ ብዙ ቫሌዎች አሉ። አሁን የአውሮፓን ዩኒፊኬሽን እኮ ሳነሳ? በኃይል ተዋህደው መጡ። ከዛ በኋላ የተበላሸው ከኛ መካከል እየነቀሱ አስተካከሉ እንጂ ጭራሽ ወደ ኋላ ሄደው እንዲህ ነበርክ እንደዛ ነበርክ አላሉም፣ ነው። አለበለዚያ የብሔርን ጥያቄ እንደ ማታገያ ስታነሱት ከሚገባው በላይ አራገባችሁ ማለት፣ ሌላ ቅራኔ ኢትዮጵያ ውስጥ የለም ማለት አይደለም። ከፈለገ አንድ ሰው ነገ ተነስቶ የሃይማኖትን ከውስጥ ተነስቶ ላራግቦ ክልኮ ላራግበው ቢል ወደ ከፋ ደረጃ ሊደረስ ይችላል። ግን አትሊስት ይሄ ለጊዜው ፎከስ አልተሰጠውም፣ ወደዛም አልተኬደም። በኋላ ይሄ ነገር እየሄደ ለአገዛዝ ሶሪ፣ ላስተዳደር ካላስቸገረ ጥሩ የሚታይ ጉዳይ ነው። የሚያስቸግር መስሎ ግን ይታየኛል። ራሳቸውን ወደ ኢትዮጵያዊነት፣ ኢትዮጵያዊነት የሚለው ደግሞ ብዙም ምስት ይቆይ፣ እሱም ራሱ ኮንቴክስት ያስፈልገዋል። ራሳቸው ከደረሰባቸው የአስተዳደር በደል፣ የፍትህ ማጣት በዛ በዛ ሊመለስ የነበረውን ነገር አሁን ራሳቸውን አይደንቲፋይ አርገው የራሴ ባንዲራ የሚሉት አገኙ፣ የራሴ ክልል የሚሉት ራሱ ካርታውም ጭቅላታቸው ተቀርጾ የራሴ ቋንቋ የሚለውን ኦኬ ምድረውም አልተከለከለም፣ ምናልባት ሌሎች የመሳሰሉት ነገሮች። ይሄኛው ከሚገባው በላይ ያጋንንን መስሎ ስለታየኝ ለዛም ደግሞ ሬሜዲ የሰጣችሁ ስለመሰላችሁ የመጣ ኢፌክት ነው በኋላ በዚህ ቅርጹ ደግሞ እየገፋ ከሄደ አትሰም ፖይንት ፖይንት ኦፍ ኖ ሪተርን ላይ ደርሳል ነው የኔ ስጋት አይ መስሎ ነው እንጂ ይሄን ደግሞ ሆኖ ያስማማናል ካላችሁ የሚታይ ጉዳይ ነው በልዩነት እንለፈውስ